ሮሮ ለመያዝ ሁሉ የተሞከረበት ሙከራ አለ። እጅግ በጣም የሚገርም ነው። ብዙዎችን ያስገረመና ያስደነቀ ነው። እንዲሁ ለማስታወስ ያክል ቪዲዮውን እንየውና እንሞለስ፣ አይሻልም? በደንብ ለመግባባት እንዲመቸን። ይሄ እንግዲህ ጀነራል ምግበይ ነው። ምግበይ ነው። መነፀረ መጣ ቶልከት። ሰውዬውን ለማነቅ ከየሞከሩ ነው ልጆቸው፣ ወጣቶች ይላች ሰውየውን ለማነቅ ለማረጋጋት እየሞከረ ተመልከት፣ ችግር የለም ይላል። በቃ እና እኔ ተቃውማችን አደንቃለሁ፣ በቃ ለማለት መሞከራችሁን አደንቃለሁ። ነገር ግን በጣም ቀላል ጥያቄ ነው የጠየቃችሁት። ይሄ ለህዋት የጠየቃችሁት ጥያቄ ወይም ደግሞ አመፁ የተነሳበት ምክንያት በጣም በቀላሉ ሊመለስ የሚችልና ሊቆለበስ የሚችል ነገር ነው። ብዙ ሰዎች ተደንቀዋል። እንዴት ነው እነዚህ ወጣቶች ጀኔራሎች ጋር ይህን ያትንቅንቅ ውስጥ የገቡት የሚል ብዙ ሰዎች ማመን አልቻሉም። ነገር ግን ብዙ አይግሮማቸው ግራም ሞት ቀኝም ሞት ከሆነ ማንን ትፈራል? የኔ ጌታ የዛሬን አርገውና ሞራራ ግዲና ወዝ በነበረው ፖለቲካ በነበረው ጊዜ ፓርላማ ውስጥ ለነሞለ ዜና የምን አላቸው የሚበላው ያጣ ህዝብ መሪዎቹን ይበላል እና እንዳይበላችሁ ህዝቡ ተጠንቆቁ ብሏቸው ነበር። የዛን ወዝ ነበረ ይጎርማቻል የዛሬን አድርገውና ንግግር ህዝብ ቁጭ ብለው የሚሰማው በየአካባቢ የመነጋገር ርዕስ የነበረ ነበር። መራራ ግድ የዛሬን አድርገው እና ሞለስም ቁጭ አድርገው ምን አለ እኔ አንዱ ነጎር ልንጎራ አለ፣ ህዝቡ የሚበላው ካጣ የሚበላው ያጣ የተራበ የተጎሳቆል ህዝብ መሪዎችን ይበላል ብሎ ነበር። ትክክል ነው፣ ትክክል ነው። አሁን ትዲኤፍ ላይ የምናየው ይህንን ነው። ግራውም ሞት ነው፣ ቀኝም ሞት ነው። በዚህም ቢሄዱ ጦርነት ከፍተው ያስጎደላችኋል፣ በዚህም ቢሆኑ ጉስቁልና እየጎደላቸው ነው። ስለዚህም ከዛ ሁሉ ጦርነት በኋላ እጃችንን አተን፣ እግራችንን አተን፣ ሰውነታችን አተን፣ አካላችን አይተን፣ አይን ብርሃናችን አተን፣ እንዴት እንራባለን? እንዴት በአራት ሺህ ደሞዝ እንጎሳቆላለን ነው እና ጥያቄ ማንሳቱ ይበል የሚያሰኝ ነው ፉለፊት ጄኔራሎችን ለመቅጠም የተሞከረበት ሙከራ ይበል የሚያሰኝ ነው። ነገር ግን ፋይዳ የለው። ምክንያቱም እንደዚህ አይነት ጥያቄዎችን ህወሃት በቀላሉ ይቆለበሳቸዋል። ከአውሮፓም ከአሜሪካም የሚገኝ ከፍተኛ በጀት አለ። ሁለት ቢሊዮን ብር ለጦርነት ተመድበ ከሆነ አራት ቢሊዮን ብር ይሆናል። ደሞዝ አራት ሺህ ብር ከሆነ ስምንት ሺህ ብር ሊያደረገ ይችላል። ይህ ለህወሃት ከባድ ነገር አይደሉም። ስምንቱ ሺ ብር ከነበረ 16 ሺ ብር ሊያደርገው ይችላል። 16 ሺ ከነበረ 32 ያደርገዋል። እንዴት ብለህ ጠይቀኝ፣ ምንም ችግር የለም ለህወሃት። 32 ሺ ብር ሆናል ደመወዜ ይላል። ስድስት ጥፍ ጨምሮ ማለት ነው። ከዛ ምንድን ነው የሚያደርገው? ጦርነት ያስነሳል። ጦርነት ከተነሳ በኋላ የአንድ ወር ደመወዝ ሳትበላ ድፍት ብለህ ትቀራለህ። ስለዚህ ትክክለኛ ጥያቄ መሆን የሚገባ ጦርነት፣ በቃ ስልጣን ልቀቅ ለወጣቱ አስረክቡ። ዘላለም በዚህ መልኩ አንቀጥልም። ነበር መሆን የነበረበት ጥያቄ፣ ትክክለኛ ጥያቄ እሱ ነበር። ጥያቄው ነው መስተካከል ያለበት፣ ጥያቄው ነው መስተካከል ያለበት። ከየቱም ከየቱም አምጥቶ ህዋት ይህን ነገር ሊያስተካከል ይችላል። ከየቱም ከየቱም አምጥቶ ይህን ነገር መላ ሊወችለት ይችላል። ችግሩ ምንድን ነው? ዶመና ከጨመረ በኋላ አይን ከጠፋ ጦርነት ከጠ ይህ ደግሞ ማይክር ጉዳይ ነው። በትግራይ ላይ እየነፈሰ ያለው ዶመና የሚያስፈራ ነው። በኢትዮጵያ መከላከያ ሰራዊትና በኤርትራ ሰራዊት መካከል ጦርነቱ ከተጀመረ፣ ጦርነቱ ሰማይ ለሰማይ አይሆንም። በአሜሪካ ምድር ላይ አይደለም ጦርነቱ፣ በኬንያ ምድር ላይ አይደለም ጦርነቱ፣ በአፍጋኒስታን በቡርኪና ፋሶ ምድር ላይ አይደለም ጦርነቱ። ጦርነቱ በትግራይ ምድር ላይ ነው። ይሄ ሲሆን ደግሞ ህወሀት ኤርትራ ተደርቦ ሌላ ጦርነት ሊከፍት ይችላል። የዛን ጊዜ ነገሮች እንዴት እናደርጋቸዋለን ነው ጥያቄ። የዛን ጊዜ ደሞዝ ጨመረ አልጨመረ፣ ጥቅማጥቅም ጨመረ አልጨመረ፣ የሰው ልጅ ህይወቱን ካጣ ወዲህ ምን ያደርጋል? ሞቶ ሺህ ብር ከፍያለሁ ብሎ ጦርነት ውስጥ አስገባኝ በሀያ ቀኑ ድፍት አልኩኝ ለማን ነው ደሞዝም? አይበለውና ነው አያደርገውም እንጂ አያደርገውም እንጂ ቢያጠርገው መቶ ሺህ ብር ከፈለኝና አለኝና ለጦርነት ውስጥ ካስገባኝ በኋላ ድፉቱ ብዬ ብቀር መቶ ሺህ ብር ለማን ይሆናል ነው ጥያቄ። እውነት ከዚህ በፊት የሞቱት የትግራይ ወጣቶች ደም ካሳ ለእናቶች ተሰጥቷል ወይ? ደም ካሳ ሳይሆን በአግባቡ መርዶ እኮ በመከራ እኮ ነው የተነገረ። በስንት ጩኸት፣ በስንት እግዚኦታ በሁለት ዓመቱ አይደለም መርዶ የተነገረ። እንኳን ጥቁማ ጥቅም ይቅርና፣ እንኳን አይዞሽ ማለት ይቅርና፣ እንኳን ማረጋጋት ማጽናናት ይቅርና የተረፉትን የትግራይ ልጆች እየሰው እየ ጉሮሮ እያነቀው አይደለም እንዴ ወደ ውጊያ ያስገባ፣ ሌላ እሳት። ስለዚህ ማመፁ ትክክል ነው፣ ፊት ለፊት መጋፈጡ ትክክል ነው። ነገር ግን ጥያቄው ትክክል አይደለም። ምክንያቱም ጥያቄው በቀላሉ ህወሀት ሊመልሰው የሚችል ነው። አራት ሺህ ደግሞ ስምንት ሺህ በቀላሉ ያደርገዋል፣ ነው ሙሉ ያሉት። ዘንድሮ ከትግራይ ወጥቶ የተሸጠው ወርቅ ብቻ አይመልስም እንዲ። ሌላውን ተዋ ፌደራል መንግስት የበጀተው በጀት የትኛው አስፋልት የሚሰራበት መሰለ? የትኛው ሆስፒታል የሚሰራበት መሰለ? ለጦርነት ነው እየወሰደ ያለ። ህወሀት ከአሜሪካም ከአውሮፓም የሚገኘው ድጋፍ ወደ ጦርነት ነው እያመራ ያለ። ጦርነትም አይቆር ነው ዘላለም ዓለም። ኢትዮጵያ ውስጥ ጦርነት በተነሳ ቁጥር ትግራይ ጦርነት አውድማ የምትሆነው እስከ መቼ ነው ብላችሁ ጠይቁ፣ ጠይቁት። እንደዛ ተጋፈጠ ደሞ ጨመር አ 8 ሞት እስከ መቼ ነው የጦርነት አውድማ ምን ሆነው? እስከ መቼ ነው በእኛ ቤት ላይ መድፍ የሚንጣጣው? እስከ መቼ ነው በእኛ ቀዬ ላይ ቦምብ የምትወራወሩት? እስከ መቼ ነው? ይበቃናል የሚል ነው መሆን የነበረበት። እኔ የጦርነት ወሬ አላወራም እላለሁ። አያስችለኝ ሞልሽ ይገባበታል። ሲያቁለሽልሽ ይሄ ነበር መቶ ነበረበት። ምን ያደርጋል? እሺ እንደ እንበለ እና እንደው እንበለና አራት ሺ ብር ደሞዝ አራት እጥፍ አድርጎት 16 ሺ አደረገው ነበር፣ አራት እጥፍ አድርጎት። ስለዚህ አራት ሺ ብር 16 ሺ ብር ምንድን ነው የሚያደርገው? ዛሬ ኮንዶሚኒየም ስንት ብር ነው የሚኮራ? ስቱዲዮዎች እዙ ዛ ሽንት ቤት እዚህ ስንት ብር ነው ኮንዶሚኒየም? ስቱዲዮ 1314 ሺ ብር ገብተህ ከዛ ምን ትበላለህ? ምን ትበላለህ? እንደው 16 ሺ ብር ቢደረግ እንኳን ምን ይደረጋል? ምንም አይጠቅምም። አገር ሰላም ነው መሆን ያለበት። መሪዎች የሚበላ ያጣ ህዝብ መሪዎችን ይበላል። ምንም ጥያቄ የለውም። ቲዲኤፍ አሁን ምንም ነው፣ ምንም ጥያቄው የሚያባራ አይደለም። ህዋሀት ግን በጀቱን ኬትም ኬትም አድርጎ ሊሞላው ይችላል። ያን ሞልቶ ወደ ጦርነት ነው አሁን። ከፊት ለፊቱ ትልቅ የጦርነት ድግስ አለ ለህወሀት ለጀነራል ምግባዊ ትልቅ የጦርነት ድግስ አለ። ተውዙ ምባለ ፋይዳ የለውም። ፈይዳለሁ የደሞዝ ጭማሪ የጥቁማ ጥቁም የምናምን የጡረታ የህክምና ምን ትርጉማል። ጦርነት የህክምና መብት ተጠበቀ ለው ምሳሌ ህክምና ሙሉ በሙሉ ተፈቀደሉ ተባልክ። ጦርነት ተተጀመረ ገባና እግሬ በጥይት ተመታ እና በቃ ህክምና ላንቱ በሆነ ህፃነ፣ ቆረጡለት እና ኢንፌክሽን እንዳይፈጥርበት ይሄ ጥቁም ነው እንዴ? ይሄ ጥቁም ነው እንዴ? አየ ጥቅማ ጥቅም አካሌ ከተጎዳ በኋላ ይ ሳሙናና ሶፍት ስጡት። ይሄ ጥቅም ነው እንዴ? ጥቅም አይደለም። ጥቅም ሰላም ነው የሚጠቅመ። ጥቅም አንድነት ነው የሚጠቅመ። ጥቅም አገርን መለወጥ እና ልማት ነው የሚጠቅም። ጥቅም ቋሚ የሆነ መሰረት ያለው የተረጋጋ ክልል፣ ወረዳ፣ ቀበሌ፣ ዞን አገር መፍጠር ነው ጥቅማ ጥቅም የሚባለው። ሌላ ጥቅማ ጥቅም ዶረት በጥይት ስትበሳ ዶረት ላይ ጥይት ማውጣት ጥቅማ ጥቅም አይደለም። ሐኪም ቤት ይዳል ዶረት በጥይት ከተመታ ባህላ ሆስፒታል እጀ ለእኔ ጁሳጁስ ነገር ማቅረብ የቁስል ፕላስተር መስጠት ለእኔ ጥቅማ ጥቅም አይደለም። ይህን እንዱ ጥቅማ ጥቅም ነው የሚያስበው ማን? ይህን እንዱ ጥቅማ ጥቅም የሚያስበው በጣም እብደት ነው ይሄ። ስለዚህ ጥቅማ ጥቅም ዶሞ ጭማሪ ቁናሽ ምናምን እሱ ፋይዳ ያለው በቋሚነቱ ሰላም የምንፈጥሮበት ሁኔታ ጦርነት ይብቃ፣ እናንተም ስልጣን ይብቃቸው። አምልኮ አይደለም የተያዘ አንድ መንግስት አርባ ዓመት ሰላሳ አምስት ዓመት አንድ ህዝብ ላይ ሙጥኝ ብለው ከተቀመጠ ይሄ ምንድን ነው የሚባል? የሆነ ጥቂት ግለሰቦች ዘላለም ዓለም እኛ ነው ከኛ ውጭ ሰው የለም፣ ጦርነትን ብንከፍት አብራችሁን እለቁ፣ አብራችሁን እለቁ ሳ እናንቱ ቅድሜ ያለቁ፣ አገሩ ይውደም እኔ ብቻ ለ ነው ይሄ የሚያዘልቅ አይደለም እና መታረም መስተካከል ያለበት ይመስለኛል። ይሄ እና ሰው ነው። አሳብ ሲሞቻቸው ላይ ቀርጉ ሼር አድርጎ ወዳችኋለሁ። ፒስ